አዲስ የሞባይል ስልክ ለመግዛት ያለትን ለመቀየር ሀሳብ ካሉት በሳምሰንግ በአይፎን በሁሉም አማራጭ የምታገኙበትን እንዲሁም ደግሞ የሞባይል አክሰሰሪዎችን ጨምሮ በአንድ የያዘ ሀቅ ስቶር ነው ዛሬ የተገኘት ያላቸውን የሞባይል ስልክ አይነት እንዲሁም አክሰሰሪዎች ወደ እናንተ እያደረስን ሙኮይት አደርጋለሁ። እኔ ሰሚና ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ ሰላም እንዴት ናችሁ? አለው እንኳን ደህና ቆያችሁኝ። እንግዲህ ለተመልካቾቼ ዛሬ በሳምሰንግን በአይፎን እንዲሁም ደግሞ የስልክ አክሰሰሪዎችን በአንድ የሚያገኙበት ሀቅ ስቶር ልሰዳችሁ ብዬ ነው ብቅ ያልኩት። ራስን ከማስታወቅ ጀምርልኝ እና እናንተ ጋር ወደሚገኙት ስልኮች እንሄዳለን። እሺ፣ አመሰግናለሁ። ሳቢር ይባላለው የሀቅ ስቶር ባለቤት። ወደ ሀቅ ስቶር ሲመጡ ምን ምን ማግኘት ይችላሉ? የሀቅ ስቶር ፕሮዳክቶች ከአክሰሰሪ ጀምሮ ይጀምራሉ። ከትናንሽ አክሰሰሪዎች ጀምሮ እስከትላልቅ ፒሲዎች፣ ስልኮች ማኛ ጋር ማግኘት ትችላላችሁ። በተረፈ ከትንሹ ጀምሮ አሳያችኋለሁ። መልካም። ከአይፎን ጀምሮ እስከ ሳምሰንግ፣ ከአይፎን እሺ። አነስ ካለ ሞዴል አሳየኝ እስቲ። አይፎን እናንተ ጋር የሚገኘው አይፎን አነስ ያሉት ሞዴሎች አሉ። አይፎን ኤክስ እና ቀለሯ ቀለል ያለች ለሳይዝም ትናንሽ ስልክ ለሚወዱ ሰዎች ተመራጭ ነው። እንደ ሁለተኛ ስልክም ደግሞ አለ። እንደ ሁለተኛ ስልክም መጠቀም ይችላሉ። በጣም ቆንጆ ስቶሬጅ በ256 አላቸው፣ በ64 አላቸው እንዳማራጭ። ባትሪያቸውም አሪፍ ነው። በዚህ እቺን በ256 ከፈለጉ በ256 ጂቢ ከፈለጉ በአዲስ እኛ ጋር እስከ 27 ሺ ብር ማግኘት ይችላሉ። አዲስም ማግኘት ይችላሉ። በጣም ቆንጆ ስላይት ሊዩዝድም አላቸው። እነዚያውም በስላይት ሊዩዝድ ናቸው። ስላይት ሊዩዝዶቹን ደግሞ እስከ 25 ሺ ብር በአሪፍ ኮንዲሽን ማግኘት ይችላሉ። ባትሪ ህልዛቸው እስከ ስንት ይሆናል? ባትሪ ይዛቸው 85፣ 86 ፐርሰንት ያው ትንሽ የቆዩ ስልኮች ስለሆኑ ከዛ በላይ አይኖራቸውም። ይሄ ደግሞ አይፎን 11 ነው። ከዚህ በኋላ የወጣ ነው። ሌተስት ነው። ይሻላል ከዚህኛው ባትሪ ፐርፎርማንስም ሳይዛቸውም ትንሽ ከፍ ይላል። ከለርም አማራጭ አላቸው እነዚህ መካከለኛ ዋጋ ላይ ያሉ ናቸው። በ128 አላቸው፣ በ256 አላቸው፣ በ64 አላቸው። የተሻለ አማራጭ አላቸው። ባትሬዛቸው የነዚህ ደግሞ ከ88 እስከ 92 ፐርሰንት በዛ መሀል ይገኛሉ። በ92 ሆኖ 128 ሰው ቢፈልግ ያገኛል። እስከ 35 እስከ 37 ሺህ ብር እንደ ኮንዲሽናቸው ማግኘት ይችላሉ። በጣም ቆንጆ። ከ11 ከፍ ስንል ከ11 ደግሞ ከፍ ስንል አይፎን ትዌልቭ እና ትዌልቭ ሚኒ አሉ። ኦኬ፣ እሷ ትዌልቭ ሚኒ ነች። በጣም ትንሽ ሳይዝ ለሚፈልጉ ሰዎች ናቸው እነዚህ። እነዚህም በስልሳ አራት እና በመቶ ያስምንት ጂቢ ያለው ካሜራም፣ ፐርፎርማንሳቸው፣ ስክሪናቸው አሪፍ ነው። እነዚህ ኤልኢዲ ከነዚህ ተሻሽሎ የመጣ ነው። እነዚህም በሳይዝ ያው ተመሳሳይ ናቸው። እነዚህ ሳይዝ ነው ለውጣቸው ትዌልቭ እና ትዌልቭ ሚኒ ነው የሚባሉት። ስቶሬዝ ተመሳሳይ እንደዚሁ በስልሳ አራት በመቶ ያስምንት ከሁለት መቶ ሃምሳ ስድስት አላቸው ሚኒዋን በ35 ሺ ብር ማግኘት ይችላሉ። እኛ ጋር በስንት ባትሪ ማለት ነው? እሱም እንደዛው በ92 እስከ 95 ባሉ ስላይት ሊዩዝዶቹ ማለት ነው። ትዌልቭ ደግሞ በአዲስ ከሆነ እስከ 53 ሺ ብር በስላይት ሊዩዝድ ደግሞ ከሆነ እስከ 48 ሺ ብር ድረስ እኛ ጋር ማግኘት ይችላሉ። ስላይት ሊዩዝድ ሲሆን በስንት ባትሪ፣ ከዛ በስንት ስቶሬጅ? ስላይት ሊዩዝድ ሲሆኑ ከ90 ፐርሰንት እስከ 95 ፐርሰንት ይገኛሉ። ስቶሬጅ ውስጥ በስንት ነው? በ128 ደግሞ ከፍ ስንል አይፎን 12 ፕሮ አለ። አይፎን 12 ፕሮ እሱም በ128 ጂቢ፣ በ256 ጂቢ፣ በ512 ጂቢ ማግኘት እንችላለን። እነዚህ ደግሞ ካሜራ ፐርፎርማንሳቸውም ባትሪም ከነዚህ የተሻሉ ናቸው። ሶስት ካሜራ ስትሆን በቃ ሶስት ካሜራ ፐርፌክት ይሆናል። ካሜራው ራሱ የተሻለ ይመስለኛል አይደለ? ከሌሎቹ ሰውም ሶስት ካሜራ ሲሆን ደስ ይላል። ከኢሌቨን ፕሮማክስ ጀምሮ ተመራጭ ናቸው። ይሄኛው በ128 256 ጂቢ 512 ጂቢ ያላቸው በ256 ጂቢ እስከ 60 ሺህ ብር ስንት ባትሪ ሄልዝ እሱም ከ92 እስከ 95 እንዲሁም ዝቅ የሚልም ሊኖረው ይችላል ግን የተሻለ የሚሆነው ከ92 ጀምሮ ሲሆን ከትዌልቭ ከፍ ስንል ምን አለ ከትዌልቭ ደግሞ ከፍ ስንል ሰርቲን አለ ሰርቲን ፕሮማክስ ሰርቲን ደግሞ ሰርቲንም እንደ ኢትዮጵያ ህዝብ የምንወደው ማለት ይመስለኛል። በፐርፎርማንሱም በጣም አሪፍ ነው የተሻለ ስልክ አይፎን ካመረታቸው ባትሪ ፐርፎርማንስ፣ ካሜራም አሪፍ ላይ ያሉ ለእኛ ገር የሚሆን ስልክ ሰርቲን ፕሮማት የምሰውን ምርጫ ይስ እንደ ደንበኛ እናንተ ናችሁ ሞር የምታቁት፣ ግን አብዛኛው ደንበኞቻችን እሱ ነው የሚመርጡት። መልካም ሰው የዚህ ዋጋ በስንት በስንት ስቶሬጅ አማራጭስ ማግኘት ይችላል? ይኸኛው ስቶሬጅ የሚጀምረው ከ128 ጂቢ ነው። 128 ጂቢ፣ 256 ጂቢ እና 512 ጂቢ አለው። በ128 ጂቢ እስከ 68 ሺ ብር በ256 ጂቢ ደግሞ ሰማንያ ሺህ ብር በ512 ጂቢ ደግሞ እስከ 92 ሺህ ብር ድረስ ዩዝድ ነው እየነገርኩህ ያለው አዎ አዲስስ ማግኘት ይችላሉ ፋንተሪ ስታንዳርድ አዎ አዲስም ማግኘት ይቻላል አዲሶቹ <laughs> ሞስት ኦፍ ዘ ታይም ሪፓክ ናቸው ግን ያው ስቲል እኛ የምናስመጣቸው ከአሜሪካ ስለሆኑ ኳሊቲ ያላቸው ሪፓኮች ናቸው ስለዚህ አዲሱ ስንት ይሆናል ማለት ነው አዲሱ እስከ ዘጠና አምስት ሺህ ብር <laughs> <hulley> በጣም ቆንጆ ሰው። ባትሪ ሄልዛቸው ሲነገርከኝ ቸው ከስንት እስከ ስንት ባሉ? ከ88 እስከ 95 96 ድረስ ይገኛሉ። ጥሩ ነው ሆኑ ከ85 ሳያንስ ሲቀር በጣም ቆንጆ ስከፍ ስንል ከፍ ስንል ፎርቲን ፕሮ እና ፎርቲን ፕሮ ማክሶች ቺፎርቲን ፕሮ ነች እሱ ፎርቲን ፕሮ ነው። ፕሮማክስ ያው የሳይዝ ለውጥ ነው ያላቸው እነዚህንም ከመቶ ሀያ ስምንት ጀምሮ እስከ አምስት መቶ ስራ አንድ ቴራ ድረስ አላቸው። አንድ ሺ ጂቢ ድረስ በስልክ አንድ ቴራ ማግኘት በቃ መሻር ነው። የስፔስ ጉዳይ ምንም አያሳስብም እሱ በጣም ቆንጆ የእነዚህ ዋጋ ከ ሰማንያ አምስት ሺህ ብር ጀምሮ አላቸው። በአዲሱ በዩስድ ስላይስ ዩስድ ናቸው እነዚህ ስንት የሆነ ባትሪ ፈልዞመችስብዙባትሪዛቸው እነዚህ ብዙ አይወርድ ከዘጠና በላይ ናቸው። እንዳለ በመቶ ሀያ ስምንት ጂቢ እስከ ሰማንያ ሺህ ብር ድረስ በአምስት አስራ ሁለቱ እስከ ዘጠና ሺህ በአንድ ቴራ ሲሆን ደግሞ እስከ ዘጠና አምስት ሺህ ብር ድረስ ከፍ ይላል። እንደ ስቶሬጅ ለውጣቸው ማለት ነው። ፕሮማክሱ ሲሆን ደግሞ በመቶ ሀያ ስምንት ጂቢ ዘጠና አምስት ሺህ ብር

እስካሁን ያልተለመደ አዲስ ከለር ነው ፊፍቲን ፕሮማክስ ላይ የመጣው። እያንዳንዱ ሲወጡ የየራሳቸው አዲስ ከለር አላቸው ይመጣሉ። አንድ አዲስ ከለር አላቸው። እሱ ፊፍቲን ብቻ ነው ቤዝ ሞዴል ነው። በጣም አሪፍ ስልኮች ናቸው። በጣም ቦዲም ደስ ይላል። ማት ነገር ናት ጀርባ። ቦዲያቸው ታይታኒየም ነው እንደ ሌሎቹ ብረት አይደለም። ከነዚህ ቀጥሎ ነው። ይሄ አዲስ ቦዲ ነው የጀመሩት ከፊፍቲን ጀምሮ ታይታኒየም ቦዲን ያለው ላይት ናቸው፣ በጣም ቀላል ናቸው። እነዚህ በ128 እና በ256 ጂቪ ያላቸው እነሱ ከ95 ሺ ብር እስከ 105 ሺ ብር ድረስ አላቸው። ባትሪ ሄልዝ ከ95 በላይ ናቸው እነዚህ በብዛት። ፊፍቲን ፕሮማክሱ ደግሞ በአዲስም አላቸው፣ ብራንድ ኒው ሲልድ፣ ስላይት ዩዝድም አላቸው። በጣም ስላይት ዩዝድ ዩዝድም ሆኖ መቶ ፐርሰንት ባትሪ ማግኘት ይችላሉ። እነዚህም ከ256 ጂቢ 512 ጂቢ አንድ ቴራ ድረስ አላቸው። እነዚህም ደግሞ አዲሱን በ155 ሺህ ብርኛ ገማግኘት ይችላሉ። ዩዝዶቹንስ ዩዝዱን ደግሞ ከ135 እስከ 140 ሺህ ብር አላቸው። ብዙ ልዩነት የለውም። አዲሱን ቢገዙ ይሻላቸዋል። በጣም ነው ከለሯ የምታምረው። ከዚህ ከፍሲል ከዚህ ከፍሲል ደግሞ ሲክስቲን ፕሮ እና ሲክስቲን ፕሮ ማክስ ለ ሳይዝ አነስ የምትል ሲሆን እነዚህ ካሜራቸውም ሁሉ ነገር

እነዚህ ደግሞ ሲክስቲን ፕሮማክስ ናቸው። የራሱ ሞዴል ሆኖ ከፍ የሚለው የመጨረሻው ሞዴል ማለት ነው። ፈተው መውሰድ የሚችሉት ማለት ነው። ስለዚህ ይህንን ስንት ያገኛል እናንተ ጋር? ይሄኛው እኛ ጋር በ256 ጂቢ 190 ሺ ብር አለ። 512 ጂቢ ደግሞ እስከ215 ሺ ብር ደርሳል። በጣም ከለር አማራጭ አላቸው። በምን በምን ከለር ማግኘት? በጥቁር ከለር፣ በነጭ ከለር፣ በጎልደን አላቸው በፈለጉት አማራጭ ማግኘት አማራጭ አለ። መልካም እንግዲህ የጨረስን ይመስለኛል አይፎን ላይ ምናልባት ግን መሀል ላይ ፕሮማክሶቹን በተለይ ብዙ ሰው ስለሚመርጥ ኢሌቨን ፕሮማክስ፣ ኢሌቨን ምናምን ካለ መሀል ላይ ሳይዛቸውን ዝቅ ያለ ምናምን ለሚፈልጉ ሰዎች ለምሳሌ ኢሌቨን ላይ ኢሌቨን ፕሮ ሳይዝ አለው በጣም ኦልሞስት ከኤክስ እኩል ነው

ቆንጆ ስልክ ናት። ስቲም ከለሯም ደግሞ በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ኢለቨል ላይ እንደዚህ አይነት ከለር ማግኘት የሚቻል አይመስለኝም ነበር። አላቸው ፖርቶ ከላት ስለ አለው ዋጋው ይኸው ደግሞ እስከ ሀምሳ ሦስት ሺህ ብር ነው። እነዚህ አፎርደብል ናቸው፣ መሀል ላይ ያሉ ስልኮች ናቸው። እ ስቶሬጅም አላቸው አማራጭ እነዚህም እስከ አምስት መቶ አስራ ሁለት ጂቢ አላቸው። ኦኬ ሁለት መቶ ሀምሳ ስድስት ጂቢ አሁን ሀምሳ አምስት ሺህ ብር ያልቆች እ በሁለት መቶ ሀምሳ ስድስት ጂቢው ኳስሪያቸው ከእነሱም ሰማንያ አምስት ሰማንያ ስድስት እንደዚያው እስከ ዘጠና ድረስ ይኖራቸው በጣም ቆንጆ። ወደ አይፎን እንሂድ እንግዲህ ወደ ሳምሰንግ እንሂድ። በአይፎን ያላየነው አይነት የለም። በጣም ብዙ አይነት አማራጭ ነው ያሳየኝ። እንደፈለጉት ምርጫ እና እንደ ዋጋው እና እንደ እነሱ ባትሪ ሄልት፣ ደግሞ በዚህ ልክ ቢሆንልኝ እንደሚሉት መርጠው ይወስዳሉ። ስለዚህ ወደ ሳምሰንግ እንሂድ። ወደ ሳምሰንግ ስንሂድ ያው ሳምሰንጎች አብዛኛውን ጊዜ ቶሎ ቶሎ ሞዴል ስለሚያወጡ ከፍ ወዳለ ነው። እኛ ምን ይዘው ብዙ ሰዎች ወደ አልትራ ቤቶች ኤስ ሀያ አንድ አሁን ኤስ ሀያ አንድ ነው ሀያ አንድ ፕላስ በመቶ ሀያ ስምንት ጂቢ ነው። ካሜራቸውም አሪፍ ነው። ባትሪውም አራት ሺ አምስት መቶ ነው። ራም ስምንት ጂቢ አለው፣ አስራ ሁለት ጂቢ አለው። እነዚህ አሪፍ ስልኮች ናቸው። ዋጋው ስንት ይባላል? ዋጋቸው እነዚህ እስከ አርባ ሰባት ሺህ ብር አዲስ ነው ወይስ ዩዝድ ነው? ይሄ አዲስም አላቸው ዩዝድም፣ የተወሰነ የነገርከኝ ዋጋ የዩዝዱ ነው ወይስ የአዲሱ ነው? የአዲሱ ነው የነገርኩሽ። በጣም ቆንጆ። ከእሱ ደግሞ ከፍ ስንል ስ አለ እነዚህ ሁልሙ ውስጥ አሁን ወደ መጨረሻ አካባቢ የመጡ ስልኮች ናቸው። ኤስ ቱ ኤኒ ስሪ ነው በ128 ጂቢ በ256 ጂቢ አላቸው ስቶሬጅ። እነዚህ ደግሞ እስከ 80ም ሺ ብር አላቸው። ራማቸው ስንት ነው? ራም በ8 ጂቢ በ12 ጂቢ አማራጭ አላቸው። በጣም ደስ ይላል። ከዚህ ስትይ ከፍ ስል ከእሱ ደግሞ ከፍ ስንል ኤስ24 ልትራ የብዙ ሰው ምርጫ ይመስለኛል። ሳምሰንግ ላይ ነው የሚ በስንት ራም በስንት ስቶሬጅ ነው ይህን የሚያገኙት? ይህኛው በ256 ጂቢ በ12 ጂቢ ራም አለው። በ512 በ12 ጂቢ ራም አለው። በጣም አሪፍ ስልኮች ናቸው። ካሜራቸው አሪፍ ነው። ለቀረጻም ብዙ ሰው ይጠቀሟቸዋል። ካሜራውን በጣም ቆንጆ የሚባለው ካሜራውን በጣም አሪፍ ነው። እነዚህ በአዲሱ በፓክት እስከ 130 ሺ ብር አለው። በስላይትሊ ዩዝድ ደግሞ ሲሆን እስከ 120 ሺ ብር ይገኛል። አሪፍ ስልኮች ናቸው እነዚህ ከዚህ ሌላ አማራጭ አለ ሳምሰንግ አለ ሀያ አምስት አልትራ አለ የመጨረሻው ይኸኛው ደግሞ ኤስ ሀያ አምስት አልትራ ነው አሁን መጨረሻ ላይ ሳምሰንግ ያወጣው ሞዴል ነው እነዚህ በ256 ጂቢ አለ በ512 አንድ ቴራ ድረስ አላቸው እነዚህ ስልኮች ዋጋቸው በአዲስ 256 ጂቢ በ12 ጂቢ ራ እስከ 165 ሺህ ብር አለ እንደ ከለር አማራጫቸው ደግሞ በከለርም ለውጥ አላቸው። ሳምሰንግ ላይ ከለሩ ጥቁር ሲሆን ብዙ ሰው ይፈልገዋል። በጥቁር ከለር ሲሆን እስከ መቶ ስልሳ አምስት ሺህ ብር፣ ነጭ ከለር ሲሆን ብዙም ተፈላጊነት የለውም። እሱ እስከ መቶ ስልሳ ሺህ ብር፣ ያ አምስት ሺህ ብር ያክል ዲፍረንስ ልዩነት ይኖረዋል። በጣም አሪፍ እንግዲህ ሳምሰንግም እስከፈለጉት እስከ መጨረሻው ላይ ቴስት እስከሚባለው ድረስ ማግኘት ይችላሉ። አይፎንም እንደዛ እስከ ሲክስቲን ድረስ አይተናል። የስልክ አክሰሰሪዎች እንደዚሁም ደግሞ የተለያዩ እቃዎች እኛ ጋር አሉ ብለኛል። ሳላሳያቸው ቤት ቅር እንዳይላቸው የተወሰነ ከሁሉም አይነት እስኪ አሪፍ ሰዎች የሚመጡትን አሳየኝ። አክሰሰሪ በአክሰሰሪ ደረጃ አሉ፣ ኤርፖዶች አሉ። የተለያየ አይነት አክሰሰሪ ነው የሚታየኝ። ከሄድሴቶች ሴቶች ስንጀምር ጄቤል አለ፣ ሌኖቮ አለ። የሚገርም ሳውንድ ጥራት ያላቸው ኦሪጅናል ናቸው። ምንጊዜያቸው በትናንሽ ሳይዝም ከፈልግን አለ እንደ ኤርፖድ በተላልቁም ከፈለግን አለ። ስልካቸውን ከገዙ በኋላ እዚህ ነገር አሟልተው ነው ሚሄዱ። ሁሉ ነገር አሟልተው ሚሄድ ይችላሉ። ለመኪና መጠቀሚያ ሞጅሌተሮች አሉ። እና ለስፖርት ደግሞ ለስፖርት ተጠቃሚዎች ሲሆኑ እንደዚህ ጆሮ ላይ የማይወድቅ ኤርፖዶች ለእነሱ እነሱንም እንይዛለን። በተጨማሪ ደግሞ ከበሮችም አሉ። ዋጋ ከስንት እስከ ስንት ናቸው? እነዚህ ዋጋ በጂቢ በኦሪጂናል ከሆነ እስከ 35ሺ ብር አለ። ኖርማል ማስተር ኳሊቲ ደግሞ ከሆነ እስከ 6500 ብር አለ። ሌኖቮችም እንደዛ አሉ። ማስተር ኳሊቲ ከሆነ እስከ 6ሺ ብር፣ በኦሪጂናሉ ከሆነ እስከ 25ሺ ብር። ሶኒዎችም አሉ በኦሪጂናል እስከ ሰላሳ አምስት ሺ ብር ድረስ እሱም በተመሳሳይ ዋጋ ማግኘት ይችላሉ። እዚህ ጋ ደግሞ ከቨሮች አሉ። ለስልካቸው በቃ ከገዙ በኋላ በሁሉም አይነት አይነት ሞዴል አማራጭ ማግኘት ይችላሉ። በሳምሰንግም ከፈለጉ በአይፎንም ከፈለጉ በሁሉም አይነት አሉ። ከስተም ከቨሮች ናቸው፣ ብዙ ቦታ ይገኛል። በጣም አክቹሊ እንደ አይፎን ከቨር በጣም የሻረ እንትን የለም። በጣም ነው የሚያማምሩት። እዚህ ጋ የሚያልስ ደግሞ ከስንት እስከ ስንት ናቸው ከቨሮች እናንተ ጋር ዋጋ አሉ። ከ1000 ብር እስከ 2500 ድረስ አሉ። 1000 ብር ኖርማል ከቨሮች አሉ እንደነዚህ አይነት ከቨሮች፣ 2500 ደግሞ እነዚህ ከስተም ከቨሮች አሉ። እነዚህ የሲክስቲን ከቨሮች አሉ። እነዚህ እነዚህ እስከ 2500 ብር ድረስ ናቸው። እዚህ ጋር ደግሞ የተለያዩ ፕሌስቴሽኖች ናቸው። የሚታየኝ ፕሌስቴሽን ላይ ዜሮ እውቀት ነው ያለኝ። ስለዚህ በደንብ ግልጽ አድርገን ለተመልካች ትነግረልኛለህ። ከዚህኛው እንጀምር። ይሄኛው የመጨረሻው ሞዴል ፕሌስቴሽን ፋይፍ ነው። በስሊም እና በፋት የሳይዝ ለውጥ ያላቸው ሞዴል አላቸው። ስቶሬጅ አምስት መቶ ጂቢ አለ፣ አንድ ቴራም አላቸው። የተለያዩ ጌሞች አላቸው፣ እንደ ኮሌፍቲዲ የኳስ ጌሞች ምናምን የተለያዩ ጌሞች አላቸው። ለህፃናት በተለይ ለክረምት ላይ ወላጆች ይሄኛው ተፈላጊ ነው በጣም። ኦኬ ፕሌስቴሽን ፎር ደግሞ አነስ የሚለው ሞዴል ነው፣ ከሱ በፊት የወጣ ሞዴል ነው። እነዚህም ያው ተመሳሳይ የእግር ኳስ ጨዋታ፣ የጦርነት ምናምን ጌሞች በጣም ያዝናኑ ጌሞች አሉት። እነዚህ ላይ አፕዴት ማድረግ መጫን ይችላሉ አይደል? ለሌሎችም ጌሞች ወይስ? አዎ በሲዲም መጠቀም ይችላሉ፣ በፍላሽም እዛው ላይ በአካውንት እየጫኑ መጫወት ይችላሉ። በጣም አሪፍ ሰው አብሮ ነው ከእነዚህ ልጆች ጋር ከሙሉ አክሰሰሪያቸው ጋር ነው አንድ ላይ ኦኬ እዚህ ይሄም ከእራሱ ጋር ነው አንድ ላይ ዋጋቸው ስንት ነው የእዚህም ዋጋቸው ከትንሹ ልጀምር እሺ ፕሌይስቴሽን ፎር በእሱም እንደዚሁ በስሊም እና በእፋት አለው ፕሮም ሞዴል አለው ሳይዝ ከፍ የሚል በዚች በስሊሟ ሳይዝ ብዙ ሰው የሚፈልገው ይሄንን ስሊም ሳይዝ ነው ኦኬ እስከ አርባ አምስት ሺህ ብር አለ በአዲስ ኦኬ በስላይት ሊጅ ሲሆን ደግሞ እስከ ሰላሳ አምስት ሺህ ብር አላቸው በጣም ቆንጆ በፕሌይስቴሽን 5 ደግሞ ስንሄድ በስላይትሊ ዩዝድ እስከ 85 ሺህ ብር አለ። በአዲስ ፓክት ደግሞ ሁሉ ነገር አክሰሰሪው ሙሉ ለሙሉ የተሟላ እስከ 95 ሺህ ብር ይበር ድረስ አለ። ለጨዋታ ከሽት ጋር ደግሞ ታቦች ይታያል። በተጨማሪ ታብሌቶችም አሉ። ይህኛው አሁን ኤስሲክስ ላይት ነው የሚባለው። ሁሉ ነገር ፔን ያለው ለተማሪዎች በተለይ ተመራጭ ነው፣ ከነ ፔኑ ለመጻፍ ለሁሉ ነገር ለማንበብ ምቹ የሆነ ታብሌት ነው። አስር ኢንች ናቸው። ለቪዲዮም ለማየት ለሁሉም ነገር ተመራጭ ናቸው። ዋጋቸው እነዚህ እስከ አርባም ሺ ብር ድረስ በአዲሱ። ከታች ደግሞ ያለው ታብ ኤ ኤት ይባላል። ይህም ብዙ ጊዜ ለመስሪያ ቤት ለስራ ነው የሚጠቀሙት። ይሄኛው ያው የራሳቸው ፔን የለውም፣ ግን ለተጨማሪ ፔን ገዝተው ይሰራል፣ ያስጠቅማል። እነዚህም በ128 ጂቢ በ64 ጂቢ ስቶሬጅ አማራጭ አላቸው። እነዚህም ደግሞ እስከ 37 ሺ ብር ድረስ ማግኘት ይችላሉ። በጣም ቆንጆ እንግዲህ ስልኩም አልቀረንም፣ ታቡም፣ እንዲሁም ደግሞ ፕሌስቴሽን ከፈለጉ የስልክ አክሰሰሪ ጨምሮ እናንተ ጋር ሁሉንም አይነት አደርሰናል። ያላየናቸው ሌሎችም አይነት ይኖራሉ። እነሱን ቢፈልጓቸው ከዚህ ቪዲዮ ስልስካችሁ ስለምናስቀምጥ ደወል አድርገው መጠየቅ ነው የሚኖርባቸው። በአካል መምጣት ለሚፈልጉ ግን ተመልካቾች አደርሻችሁ። አድራሻችን ቦሌ ሰላም ሲቲ ሞል አንደኛው ፎቅ ላይ ሱቅ ቁጥር ሰባት ነው የምንገኘው። እኛም እንዲመጡ የመረጡትን ስልኮች ታቦች እንዲሁም ደግሞ ፕሌይስቴሽኖች ከእናንተ እንዲገዙ መልእክታችን ነው። አንድ ያልጠየቅኩ የመጨረሻ ጥያቄ፣ ዋስትና አላቸው ከእናንተ ለሚገዙ እቃዎች? ከኛ ለሚገዙ እቃዎች ሙሉ ለሙሉ የአንድ አመት ዋስትና አላቸው። ሁሉም እቃዎች ላይ ተመላሽ አክሰሳሪ አክሰሰሪ ላይ ብን በትንሹ በአክሰሰሪ ደረጃ ችግር ያለበት አክሰሰሪ ካለ መመለስ ይችላሉ። በጣም ቆንጆ ሰው የሚያሳስበው ነገር ነው ብ ነው አመሰግናለሁ። ጊዜ ስለሰጠኸኝ። መልካም ስራ፣ መልካም ገበያ ይሆንልን።